ዮሐንስ እኮ ኢየሱስን ገልጦታል። ኢየሱስን አሳይቷል። እኔ የጫማውን ማሰሪያ ልፈታ የማይገባኝ እሱ ይመጣል፣ እውነተኛ እግዚአብሔር በግሄ ነው እያለ እናንተ የእፉኝት ልጆች ምናም ብሎ የተናገረው ሰውዬ አንገት ኢየሱስ በዛን ጊዜ በምድር ላይ አለ። የዮሐንስ አንገት ሲቆረጥ ኢየሱስ አለ። እንዴት ዝም አለ? ግድ ነው መቆረጥ ስላለበት እንጂ ተፈቅዶለት አይደለም። ሦስተኛው ሄሮድ ተነሳ። ሲነሳ ያዕቆብን ይሄ ደግሞ በሴፍ ቶ አደረገ። አሁን ቤተ ክርስቲያን ነቃች። ርእሴ እንዲህ የሚል ነው። በጨለማው ዓለም ላይ ፈጥነህ ተነስ። በማን ዓለም ላይ? በጨለማው ዓለም ላይ አንተ ሰው ፈጥነህ ተነስ። አንዳንድ ሰዎች የትላንትና ማንነታቸው ተወስዶባቸዋል፣ መጎሳቸው ተወስዶባቸዋል፣ ቢዝነሳቸው ተወስዷል፣ ጸሎታቸው ተወስዷል። የሆነ በቃ ጠቅላላ የደረቀ ማንነት ነው ያሉት። እግዚአብሔር እንደዚህ እያለ ልጆቼን የበላ መንፈሳቸውን የበላ ህይወታቸውን የበላ የሆነ አውሬ ዛሬ ይያዛል ብሎኛል። ሐዋርያት ምዕራፍ 12 ከአንድ ጀምሮ እስከ 25 እንዲህ ሚል ቃል አለ። በጌታ በኢየሱስ ስም አነባለሁ። በዚያ ዘመን ንጉሥ ሄሮድስ መከራ ያጠናባቸው ዘንድ ከቤተ ክርስቲያን በአንዳንዶች ላይ እጁን ጫነባቸው። ዮሐንንስም ወንድሙ ያይቆም በሴፍ ገደለ። አይሁድ ደስ እንዳሰኛቸው አይቶ ጨምሮ ጴጥሮስን ደግሞ ያዘ። የቂጣ በዓል ወራት ነበረ። በዚያን ጊዜ ወደ ወህኒ አገባው፤ ከፋሲጋን በኋላ ወደ ህዝቡ ያወጣው ዘንድ አስቦ እያንዳንዱ አራት ወታደሮች ሆነው እንዲጠብቁ ለአራት ጭፍራ ክፍል አሳልፎ ሰጠው። ጴጥሮስ በወይኒ ይጠበቅ ነበር፤ ነገር ግን በቤተ ክርስቲያን ስለ እርሱ ወደ እግዚአብሔር አጥብቆ ጸሎት ይደረግ ነበር። ሄሮድስም ሊያወጣው ባሰበ ጊዜ በዚያች ሌሊት ጴጥሮስ በሁለት ሰንሰለት ታስሮ ከሁለት ወታደሮች መካከል ተኝቶ ነበር። ጠባቂዎችም በደጁ ፊት ሆነው ወይኒውን ይጠብቁ ነበር። እንዳትወጣ እንዳይወጣ በእስራት የሆነ አካል ከዛ እንዳይወጣ ታስሮ ነው ያለው። እኔ ዛሬ ለሆነ ሰው ጸልያለሁ። ከዛ ውስጥ አውጥቼ ወደ ሌላ ዓለም ውስጥ ልከዋለሁ። ስሙኝ፣ እዚህ ጋር ሁለት ነገር ስሙ። ምን ይደረጋል? ታስሯል። ሁለተኛ ይጠበቃል። ምን እንዳይል? ከዚያ እንዳይነሳ። ጠላት እየጠበቀ ያለ፣ ጠላት እየጠበቀሽ ከሆነ አንድ የሆነ ነገር ዛሬ አንተ ላይ መጥቶ ይቀመጣል። ከታሰርክበት፣ ከምትጠበቅበት እግዚአብሔር ያወጣሃል። እሺ ልበላችሁ። አሁን አሁን እዚህ ጋር በጣም የሚገርመኝ ሄሮስ የሚል የንግስና ስም ነው። ሄሮስ የሚሉ ዝርያዎች የኤዶም ዝርያ ነው። ኤዶማውያን ናቸው እነኚህ። ኤዶም ማለት ቀይ ማለት ነው። ቀይ ወጥ ብኩርናውን በወጥ ነው የሸጠው። ያንተ ነገር የኔ ነገር ዛሬ በሆኑ ሰዎች ተይዞ ከሆነ ከሆነ አካል ያንተ ነገር ማምለጥ ይጀምራል እና ኤዶማውያን ናቸው የኤሳው ዘር ናቸው። ምንድን ነው የሚያደርጉት እስራኤልን ማስጨነቅ ነው። ግን ዘር ናቸው እኮ ሁለት ወንድማማቾች ችግር ላይ ነው ያሉት። ኤሳውና ያዕቆብ አብሮ አይስማሙ ለ ያቤፅን እንደዚህ ያለው ከወንድሞቹ እግዚአብሔር አስበለጠው ይላል። እግዚአብሔርም ሲባርክ ይመርጣል። ያዕቆብ ልዩን ሲባርክ እንደዚህ ያለው ወንድሞች ያንተ ምን ይሁኑ ባሪያ እኔ ዛሬ አንተ ላይ ማፈሰው ቅባት ወንድሞችን እንድጠላ ሳይሆን ለዘር ማንዘር በረከት እግዚአብሔር እንዲያደርገ ነው። ስለዚህ እነኚህ ሰዎች በጥላቻ የተሞሉ ናቸው፣ የወንድሞቻቸውም ጠላት ናቸው። በጣም የሚገርመው ነገር የመጀመሪያው ሄሮድስ ምን እንዳደረገ ታውቃላችሁ? ሄዳችሁ ማቴዎስ ምዕራፍ 14 ስትመለከቱ ለምጽፉ ሰዎች አንድ ነገር አደረገ። ምን አደረገ? ኢየሱስ ክርስቶስ የአይሁድ ንጉስ የሚል ዜና ሲሰማ ንጉስ? አዎ ንጉስ። ማ ንጉስ? የሚባል ማ አንድ በትንቢት የተነገረለት ብለው ሰባ ሰገሎች ኢየሱስን ለማየት ሲመጡ እኔም አብሬ እንድሰግድለት መርምራችሁ ንገሩኝ አለ። ዓላማው ምንድን ነው? ሊገለው ነው። ያንተን ነገር የሚበላ ያንተን ነገር ሊገል የፈለገ መንፈሳዊ ነገር ሊገል የፈለገ ዛሬ የእግዚአብሔር እሳት ይበላዋል። ኢየሱስን ሊገል እንደ ሰባ ሰገሎችን እንዲያለ መርምራችሁ ቤት እንደሆነ አይቃችሁ ኑና ንገሩኝ ብሎ ሲል፣ አንድ የሚሟገት አካል አለ። እንዳትሞት ስላንተ የሚሟገት ስላንቺ የሚሟገት አካል ስላንተ የሚሟገት አካል ልክ በል መተገለጠና ወደ ሄሮድስ እንዳትሄዱ በዚህ በኩል ሂዱ አላቸው። አንተን ነገር ሊያስመልጥ የሚመጣ እጅ ዛሬ ወደ ቤትህ ይመጣል። እነኚህ ኮከቡ የሚመራቸው እነኚህ ሰባት ሰገሎች እንደ ተሳለቁበት ባወቀ ጊዜ በዛ በራማ ያሉትን ህፃናት ልጆች ከሁለት ዓመት በታች ያለውን እንዳለ ጨፈጨፈ፣ ደም ጠጣ። ጠላት ሲናደድ አንተን ሲያጣ ብዙ በቀል ሊያደርግ ይፈልጋል። እኔ ግን ዛሬ እነግርሃለሁ። ቅድም ያቤት እንደዚህ ብሎ ጸልዮአል። መባረክን ባርከኝ፣ አገሬን አስፋ፣ እጅ በሌላ ትሁን ያዘኑኝም ከክፉ ጠብቀኝ እንዳለ፣ ያንተ የኔ ያንቺ ያንተ የሆነ ሁሉ በኢየሱስ ስም ጥበቃ ውስጥ ይገባል። ለአንድ ሰው ያዙት ያንተና ያንተ የሆነው አይበላም በሎ ባካጅ ሊበሉ አይበላም አይበላም በሎ ማቴዎስ ምዕራፍ ሁለት ከአንድ ጀምሮ እስከ 16 ህፃናትን ጨፈጨፈ። ታላቅ መራራ ሐዘን ታላቅ ለቅሶ ታላቅ ሐዘን

ወደ ግብጽ ውረድ። ኤልሳ እንደዚህ አለ፣ አንድ ሊበላኝ የፈለገ ክፉ አለ። በሩ ዝጉበት አለ፣ በር ዝጋበት፣ ቶላ ብላ በር። ሊገላው እኮ ነው የሚመጣው። በር ዝጋበት አለ። እኔ አንድ ትንቢት አለኛው ያየውን የሰማውን ሳት በላ። በኢየሱስም አትሞትም፣ የእኔ ነገር አይሞትም፣ በልና ተቀመጥ። የእኔ ነገር አይሞትም። ዛሬ እኔ ዘይቱን ቁጭ አድርጌ በዚህ ዘይት ላይ እያወራሁ ነው። ይህንን በሕይወታችሁ አይታችሁ የማታውቁት ነገር በሕይወታችሁ ላይ ይፈጸማል። ልጁን ይዛ ወደ የትውረድ ወደ ግብፅ ምን እያደረገ ነው ይሆን? ናችሁ ኤዶም፣ የኤዶም ዘር ኢየሱስን ሊያጠፋ ነው። ከማ መጀመሪያ ያዕቆብ ተባርከዋል። በጣም ተመልከት፣ የት ጋር ግንዱን እንደሚመታው ያውቃል፣ የት ጋር ስሩን እንደሚቆርጥ ያውቃል። ስለዚህ እነዚህ ባ ወንድሞች እያንተ ምን ይሁኑ ባሪያ። እኔ ባሪያ አልሆንም፣ ኢየሱስን ገላለሁ አለ። አትገለውም። ለምን መሰለ ኢየሱስ የማይሞተው ኪዳን ነዋ አምላክ ነዋ። እዛ በጣም የሚገርመው ነገር ልክ እሱ ወደ ግብፅ ሲሄድ ከወረደ በኋላ ህፃናት ጠቅላላ ታረዱ። እሱ ለምንድን ነው የገደለው ብላችሁ ካላችሁ፣ አሁን የተሰጠው መርምሮ እንዲያውቁ ለሌላ አካል ነው። ለነገሩ አንድ ነገር ልንገራችሁ፣ እናንተ እዚህ ውስጥ ሁላችሁም እኔን የምትረዱበት መንገድ ይለያያል። ሁሉም ሰው እኔን የሚረዳበት ይለያያል። ለምንድን ነው ብላችሁ ካላችሁ፣ አንዳንድ ጊዜ የእግዚአብሔር ሰዎች ጋር ያለውን ነገር እግዚአብሔር አይናችሁን ከፍቶ ካላሳያችሁ ኖርማል ነው የሚሆኑባችሁ። ከዚህ የተነሳ አትነካኩ። አይናቸውን ከፈተና ልክ አይናቸውን ሲከፍት እሱ የት እንዳለ አያቅም። ሄደው እነሱ ሰገዱና፣ ወርቅ፣ ከርቤ፣ ሽቶ፣ ምናምን ቁጭ አረጉ። ሲሄዱ መልአኩ መጣና በዚኛው መንገድ እንዳትሄዱ ከሄዳችሁ፣ ሄሮድስ ልጁ ምን ይለዋል? ይገለዋል። ያው አምላክ እግዚአብሔር ምስክሬ ነው። አንተ እድለኛ ነህ። ልክ ከጨፈጨፈ በኋላ እናት ትላለች፣ ከሁለት ዓመት በታች ተጨፍጭፈዋል። ማን እየተፈለገ በዚያ ውስጥ ኢየሱስ አለ ተብሎ አንተን እናጠፋለን ብለው። ይህን ትንቢ ስማ የአንተን እናጠፋለን ብለው ያልሆነ ነገር አደርጋለሁ ብሎ ቢል በዚያ ውስጥ የአንተ ነገር የለ፣ የአንቺ ነገር እዛ ውስጥ የለም። እስኪ እንደዚህ በሉ፣ ከሚጠፋው ጋር የኔ ጋር አይነ ነገር አይጠፋም በል እባክህ። ልክ ይህንን ካደረገ በኋላ አሁንም ሊገለው እያሰበ እያለ ድንገት እግዚአብሔር ወሰደው ማቴዎስ ሁለት ሃያ ላይ እንደዚህ ይላል የሕፃኑን ነፍስ የፈለገ ሞቷል። ተነስተ ሕፃኑንና እናቱን ይዘ ወደ እስራኤል ሀገር ምን በል ሂድ። በዚህ ጊዜ የዚህ ሰው ልጆች አራት ልጆች ወደ ንግስና መጡ። ወደ ንግስና ሲመጣ አንደኛው ሄሮድስ ተብሎ የተሾመ ገሊላንና ሌላ ግዛት ተሰጠው። ሁለተኛው ሄሮድስ የታላቁ ልጅ ሄሮድስ ተብሎ ገሊላን እና ሌላ ግዛት ሰጠው። ሌሎቹ ሌላ ግዛት ያዙ። አሁን ይሄ ገሊላ ማለት አብዛኛው ጊዜ ማን የተወለደበት ነው። ቤተሰቦቹ ኢየሱስ የሚኖሩበት ማህበረሰብ ነው። ጠላታችሁ ሌላም ሾሞ አስቀምጦ ከሆነ እኔ ዛሬ ነግራችኋለሁ፣ እናንተን መብላት አይችልም። ይሄ ሰው ደግሞ በጣም የሚገርመው ነገር የወንድሙን ሚስት አገባ። አባትየው ሞተ፣ ሌላ ስራ መስራት ጀመረ። ማን ይባላል ወንድምየው? ፊሊጶስ ይባላል። የማ የሄሮድስ ወንድም የታላቁ የሄሮድስ ልጅ ነው ፊሊጶስ የሚባለው። የወንድምየውን ሚስት ሄሮዲያዳ የምትባለውን አገባ። ከዛ አንድ የጽድቅ ሰባኪ መጣና ይሄ ትክክለኛ አይደለም፣ እንዴት አንተ የወንድምን ምስት ታገባላ አለው። ያኛው ኢየሱስን ሊያስገድል ሁለት ዓመት ሕፃን አስጨበጨበ፣ ይሄ ደግሞ የወንድሙን ሚስት አገባ። ይሄ ማህበረሰብ ችግር አለበት፣ ደም ጠጪ ማህበረሰብ ነው። ስለዚህ አንድ ነገር የምነግር ነገር የጽድቅ ህይወት የሚኖረውን አይወድም። ለምን ብላችሁ ጋላችሁ ወንድሙ መጀመሪያም ቂም ይዟል በያዕቆብ ዘር ላይ ቂምና ጥላቻ አለው። ከዚያ ይሄ ሰባኪ መጣና ኖ ለምን ታደርጋለህ አለው። እንዴት አንተ የወንድምህን ሚስት ታገባለህ? አልተፈቀደም። ግን ፈቅድም ስለው ወሰደውና አሰረው ይላል። አፉን ዝምር። የዚህን ጊዜ ሄሮዲያዳ ለምን ይሄንን ጉዴን አወጣ ብላ ተናደደች። ስትናደድ አንድ ቀን የዳንስ ምሽት ከፈቱ። የእሱ የምን ቀን ነው የሚለው? የልደቱ ቀን ላይ መጣችና ዳንስ ደነሰች ስትደንስ ሰው ሁሉ አለ ደስ አሰኘችው። ምን ላርግልሽ ብላ ስትላት ቶሎ ብላ ሶሎሜ ትባላለች ልጅቷ። ስሟ የሄሮዲያ ላይ ስሟ ሶሎሜ ነው የምትባለው። ሶሎሜ መጣችና ቀስ ብላ ሄደችና እናቷን ምን አድርግልሽ እያለ ነው፣ የዮሐንስን አንገት አስቆርጠሽ በውጨት አድርገ ስጠኝ አለችው። እዛ ጋር ህፃናት በልቷል፣ እዚህ ደግሞ የነብዩን ደም። መጣችና የዮሐንስን አንገት በውጨት ስጠኝ አለችው። ይሄ ሁሉ ህዝብ ስላለ ቃል ሲለገባላት ምንም ማድረግ አልቻለም። ሄዳችሁ ቆርጣችሁ አምጦና ስጧት አለ። የተቀባውን ሰው አንገት አስቆረጠች በጌታ ጌታ በኢየሱስም ዛሬ በእናንተ ሕይወት ላይ እየተነገረ ያለ አዋጅ፣ በእናንተ ላይ እየተሰራ ያለ ገዳይ፣ በእናንተ ላይ እየተቆፈረ ያለ ጉድጓድ ወደ ላኪው መልሸዋለሁ። ነገራችሁን ሊያበላሽ ህይወታችሁን ላበላሽ ስራችሁን ሊያበላሽ፣ በሞት አለበት ብሎ የሞት አዋጅ ወጣ። አንገታችሁ መቆረጥ ያለበት ያለ የሚከላከላችሁ፣ የአውሬው ጭንቅላት የራሱ ይቆረጥ። የሆነ የተቆጣ ሰው አለ፣ የተቆጣ ሰው አለ። የኔ አንገት አይቆረጥም፣ የኔ ስራ አይበላሽም፣ የኔ ነገር አይሞትም፣ የኔ ነገር አይሆንም፣ አይሆንም የሚል ሰው አለ። እግዚአብሔር ያንተን ነገር በጥበቃ ውስጥ ያስገባዋል። ዮሐንስ እኮ ኢየሱስን ገልጦታል። ኢየሱስን አሳይቷል። እኔ ከሱ ላንስ፣ እሱ ሊልቅ፣ እኔ የጫማውን ማሰሪያ ልፈታ የማይገባኝ እሱ ይመጣል፣ እውነተኛ እግዚአብሔር በግሄ ነው እያለ እናንተ የፍኙ ልዮት ምናም ብሎ የተናገረው ሰውዬ አንገት ኢየሱስ በዛን ጊዜ በምድር ላይ አለ። የዮሐንስ አንገት ሲቆረጥ ኢየሱስ አለ እንዴ፣ ዝም አለ። ግድ ነው መቆረጥ ስላለበት እንጂ ተፈቅዶለት አይደለም። ከዛስ በጣም የሚገርመው ነገር ልክ ይሄንን ካደረገ በኋላ በጣም የሚገርመው ይሄም ሰው አልቀጠለም። ይሄም ሰው ይሞታል። ሦስተኛው ሄሮድ ተነሳ። የልጅ ልጁ ሄሮድስ ተነሳ። ሲነሳ ያዕቆብን፣ ይሄ ደግሞ በሴፍ ቶ አደረገ። አሁን ቤተ ክርስቲያን ነቃች። ዮሐንስን በልታል፣ ያዕቆብን በልታል። አሁን ጴጥሮስን አትበላው አሁን ህዝቡን ደስ ለማሰኘት ብሎ በጣም የሚገርመው ነገር የታላቁ የልጅ ልጅ ሄሮድስ ይህም ሄሮድስ ነው። ይሄኛው ሄሮድስ ሐዋርያት ሥራ ምዕራፍ 12 ላይ ያለው ሶስተኛው ሄሮድስ ነው። ታላቁ ሄሮድስ ሕፃናትን ያስጨፈጨፈ ነው። ሁለተኛው ሄሮድስ የእሱ ልጅ ደግሞ ማንን እንትን ያለ ነው፣ ዮሐንስን አንገት ያስቀላ ነው፣ የወንድሙን ሚስት ያገባ ነው። ሦስተኛው ሄሮድስ ደግሞ የዚው ልጅ ሄሮዲያዳን ያገባ የወንድሙን ሚስት ያገባ አባት አባቱ ሲሆን እሱ ልጁ ነው። መጠና ያዕቆብን እሱ ማንገት ነው የሚያስቆጠው። ጧ ደም ነው የሚጠጣው ለመደ እዚህ ምድር ላይ የለመደውን ከርስ ዛሬ በአንተ ቅባት ተዘገዋለህ። ከዛ በኋላ ያዕቆብን ገሎ ሁለተኛ ጊዜ ጴጥሮስን እስር ቤት ሲያገባ ጴጥሮስ በወህኒ ውስጥ ሊገደል በሰንሰለት ታስሮ በሁለት ዘበኞች መካከል ተኝቷ በአራት ጭፍራ ይጠበቃል። አስራ ስድስት ወታደር ደሞ ሰላሳ ሁለትም ባለው እየተጠበቀ ነው እየተጠበቀ እያለ ስለ ጴጥሮስ በጨለማው ዓለም ላይ ቤተ ክርስቲያን ተነሳች። ክራናማ ካታካላ ባጃናማ እኔ ድርሻ መጸለይ ነው። ደስታን የመጠበቅ ድርሻ የማ ድርሻ ነው። እግዚአብሔር ው አደራን አይበላም። እየሰማችሁ ነው። እግዚአብሔር ምን አይበላም አደራ አይበላም ጴጥሮስ ግን እየተጠበቀ ነው የሚፀለየው ጸሎት የአንድ ሰዓት ጸሎት አይደለም የሚፀለየው ጸሎት የሁለት ሰዓት ጸሎት አለ አጥብቆ ጸሎት ይደረግ ነበረ የጨለመው ዓለም ያዕቆብን በልቷል ዮሐንስን በልቷል ህፃናትን በልቷል ይሄ ዘር ነፍስ የሚያጠባ ዘር ነው ኖ ጌታ ሆይ አይሆንም እያለ ኧረ አይሆንም እያለ ነው እዛ በኋላ ሰማይ ዝቅ አለ። በጨለማው ዓለም ላይ ለሆነ አካል ዝቅ አለ። የሆነ አካል ይበላል። ለሆነ አካል ዝቅ ይላል። እኔ ዛሬ ላነቃችሁ ነው። የኔ ነገር አልባ ይበላም። በለጩውና ተናገር ባከ። ያ ቤት ብልጥ ነው። ያ አንዳንድ ሰው ባርከኝ፣ ባርከኝ፣ ባርከኝ ቁልፍ የለውም። ባርከኝ፣ ባርከኝ፣ ባረከ። ከባረከ በኋላ የሆነ አደጋ ቢደርስበት ስትጸልይ ባርካኝ ጥበቃ ጸልይ። ሁልጊዜ ዮሐንስ ለጋዮስ የጸለየው ጸሎት በነብስ እንድትከናወን ጤና እንዲኖት፣ ስለ ጤንነት ጸልለት በሽተኛ እንዳትሆን አለው። በረከት ሲመጣ ከጥበቃ ጋር ያምራል። ከጥበቃ ጋር የሌለ በረከት የሆነ አካል ይበለዋል። ስጸልይ ቁልፍ ግዛ ቁልፍ ማለመል እግዚአብሔር ሆይ ይሄንን ነገር ጥበቃ አርግለት በለው። እግዚአብሔር ያደርጋል። ስለዚህ ምን አደረጉ? ቁልፍ ያዙና ጌታ ሆይ አይሆንም። ጴጥሮስ አይሞትም እያሉ ነው። ድንገት መልአኩ መጣና ዱብ ባለና እንደዚህ ያደረገ ምን ያደረገ፣ እነሆ የጌታ መልአክ ቀረበ፣ በቤቱም ውስጥ ብርሃን አበራ። ከሰማይ መጣና ቤት ይግባ፣ ቤት ይግባ። ዱብ ሲል ብርሃን በቤቱ ማን ባለበት? ጴጥሮስ ባለበት። እስር ቤት ውስጥ የሆነ ሰው ዛሬ ይነሳል። ከዛ ናበበ ተኛ አሁን ጴጥሮስ ነው፣ ለጥ ብሏል። አሁን የሆነ አካል ተበልቷል። ጴጥሮስም እንዳይበላ ክርክር ላይ ነው። ዱባል ና ብርሃን አበራና መጣና ላቸው በጣም መጽሐፉ የሚለውን ነገራቸው። ምን ይላል? እንደዚህ ነው የሚለው። ጴጥሮስ ጎድኑን መጥቶ አነቀው። ጎድኑ የትኛው ነው? ቅልቅል ማድረጊያው ጋር ማለት ነው። እዚህ ቅልቅል ቅልቅል ማድረጊያው ጋር ኳ አረገውና እንዲህ ጣ አረገውና ተነስ አለው። ተነስና ቁጭ በላ በመሬት አሰረው። አጠገቡ ሰንሰዋለ በዚህም በዚህም አለ። የሚሆነውን ነገር አያዩ አለ። እዚህ ጋር መሳሪያ እኮ አለ፣ እዛም አለ። እየሆነ ያለውን ነገር አጣብቆ ነው ያሰረው። ዛሬ ያንተን ነገር ይዞ ከሆነ አይኑን እናሳውረዋለን። ይህንን መልአክ ማን ጠራው? የሆነ የሚጸልይ አካል ጠራው። ዛሬ ለእናንተ እየጸለዩ ዋሉ እናቶች ካለ አላውቅም። ለሆነ ሰው እየጸለየ ሐዋርያውም እየጸለየ ነው። ዛሬ ታሪካችሁ ይቀየራል። ከዛ ምን ይለው ፈጥነህ ተነስ፣ ተነስ ነቁም አለውና ሰንሰለት ሰንሰለት ተጠምጥሟል፣ በእጁ ላይ ሰንሰለቱም ከተነሳ በኋላ ከእጁ ወደቀ ይላል። አሜን። ምን ማለት ነው? አነቃው ማለት ሰውየው ያለው በምን መንፈስ ነው? በስራት መንፈስ ነው። ቆይ የሆነ ሰው ታስሮ ምን ተስፋ አለው? በቃ ልሞት። የሚጠብቀው ምንድን ነው? ሞት ነው። አሁን ለምንድን ነው ያነቃው ብላችሁ ካላችሁ ምን እየተደረገ እንዳለ እሱም ማያቅም ያሉትም ማያቁም። እኔ ልንገርህ ያንተንን ጉዳይ ምን እየሆነ እያለ አንተም ማታቅም ዘርህም ማያቅም። ሲፈጠር ግን አንተም ራስ ግራ ትጋባለህ። ወገኖቼ ያ ሰንሰለት ሰንሰለት ነው። በእኛ ህይወት ላይ ብዙ ሰንሰለት አለ። መንፈሳዊ ሰንሰለት፣ ግራ የሚያጋባ ሰንሰለት፣ እንዳንሰራ የሚያደርግ ገደብ የያዘ ሰንሰለት፣ ዛሬ በዚህ ቃል እግዚአብሔር ከእጃችሁና ከእግራችሁ ላይ ጣለው። የሚገርመው ልብሱ ከየት እንደመጣ አይታወቅም። ልብ ጫማው ከየት እንደመጣ አይታወቅም። እንደዚህ ብሎ ይለዋል፣ መልአኩም ታጠቅና ጫማን አግባ አለው። አሁን ሱሪ ያለ ልብስ አለ፣ መልበስ ጀመረ፣ ጫማውን አደረገ። ዛሬ ጸጋሽ ተወስዶ ከሆነ ዛሬ ጸጋ ተወስዶ ከሆነ የእግዚአብሔር ልብስ ጸጋ ነው። ይሄ ጸጋ ዛሬ ይደረብልሃል። ዛሬን ጸጋ ወሰድክ የሚለኝ አሜን ይበለኝ። ከዛ እንዲህም አደረገ ይልና እንደዚህ አለው፣ ልብስህንም ልበስና ተከተለኝ ና አሁን እዚህ ጋ ምን ነበረ? እስር ነበረ። እዚጋ ምን አለ? ሞት አለ። እዚጋ ምን አለ? እንዳትወጣ የያዘ አካል አለ። እሱ ተኝቷል። እዚህ ጋ ደግሞ ብዙ ዘበኛ አለ። አሁን ይዞት ወጣ። ዝም ብላቸው ይሁን። እዚጋ ያለው ጥበቃ ሁሉ አይኑ አያይም፣ አይኑ ታስሯል። እናንተን አያይ። ወጥቶ ወስዶ ወስዶ ወስዶ ወስዶ ወስዶ። እኔ ዛሬ እናንተ ነው እነዚህ የማደርገው። በሩ ላይ ስደርስ በሩ አውቆ ተከፈተ። ምን ማለት ነው? በህይወታችሁ ላይ የተዘጋባችሁ ነገር ዛሬ ተገባተ። በራችሁን የዘጋ ሕይወታችሁን ያሰረ ሰንሰለት ህይወታችሁን የያዘ በር ከዛሬ ጀምሮ በእናንተ ላይ ላይ ዘጋ ተገባተ። እስኪ እንደዚህ በሉ፣ ወደም ቧርቅበት ሜዳ እግዚአብሔር አወጣ ይበሉ ባካችሁ።